እነሷም እንደሰማችሁት እዚህ የመን አደለውን ብላለች። እውነት ነው ውሸት ነው የሚለውን የሚያረጋግጥ ሰው ዛሬ ልክ ይባታለው ማለት ነው። ቦታው ላይ ካጣት እውነትም የለችም። ር እስከሚሆንበት ድረስ ምን ሆኖ ነው ምን አጋጥሞት ነው እስከምል ድረስ ትልቅ ችግር ነው የተፈጠረው እመሃላቸው። በቃ አያችሁ፣ በንግግር እኮ ሰው ይግባባል፣ ችግሮችን ይፈታል። በንግግር እማ ሰኢድ እና ሱመያ ችግራቸውም በንግግርና በምክክር ሊፈቱ አልቻሉም፣ በክርክር እንጂ በክርክር ደግሞ ነገር አይፈታም። እንግዲህ ዛሬ ውድ ቤተሰቦች ዛሬ በጣም ትልቅ ነገር አድርጌያለሁኝ። ከተሳካልኝ ደግሞ በጣም ደስ ነው የሚለኝ፣ እኔም ብቻ ሳይሆን እናንተንም ደስ ያስብላል ብዬ አስባለሁ። በጣም ደስ እንደሚላችሁ ደግሞ እርግጠኛ ነኝ። ይሄ ነገር ከተሳካ እንሻላ ብዝንላ ተዓላ አላህ ያሳካው። ምንድነው ሰኢድ ያለበትን ሁኔታ አይታችኋል። አሁን ሰኢድን ሱመያ ቢሞት ራሱ የምታምነው አይመስለኝም፣ ግን እስኪ ነገሮችን መሞከር አንዳንዴ ጥሩ ነው። እኔ ሜድሌ ልሞክር ብዬ ዛሬ የሆነ ነገር አድርጌያለሁ ማለት ነው። ሴር መንገድ ላይ የተቀመጠው ትላንትና ማታ ራሱ ደውዬ ጓደኛውን ጠይቄው ነበረ አለኝ። ቤት ራሱ አልገባም እያለ ውጭ ላይ ያስቸገረኝ ነው በግድ ነው በኑሰ ላይ ልጅ ገባለው መልሶ ይወጣል ተቸግሬያለሁኝ አለኝ ማለት ነው። ይህ ችግር ባጭሩ እንድቋጭና እንዲቋረጥ የቻልኩትን ነገር በሙሉ አደርጋለሁ ማለት ነው። ዛሬ ምንድነው ያደረግኩት ካላችሁኝ፣ እሷም ሱመያም እንደ አባት የምታየው ሰው በቃ ትልቅ ሰው ክብር ያለው ባለ ትዳር የወለደ የከበደ ለትዳሩ ክብር ያለው ሰው እሷ በተለይ እንደ አባት ነው የምታየው። እኔም በጣም ነው የምወደው፣ በጣም ነው እሱ ነው የሚወደኝ እንደ ልጅ ነው የሚያየን ማለት ነው። እና ይህ ሰውዬ እዚህ ሰን አነበርን፣ ብዙ ጊዜ አብረን ኑረናል። ይህ ሰውዬ በጣም መካሪ ዘካሪ ነው። እኔ ሰው በጠፋበት ጊዜ ያሁን በስደት ላይ እንደሱ አይነት ሰው ይገኛል ብዬ ራሱ አላስብም ሰዎችዬ እና ሱመያ ደግሞ ከልብ ነው የምትወደው ከልብ የአባትነትን ደረጃ የአባትነትን ክብር የምትሰጠው ሰው ነው እና በስራ አጋጣሚ ከሁለት ወር በፊት ወደ አደን ሄዶ ነበረ ማለት ነው እዛው ነው ያለው እና ሱመያ ሳታቅ ዛሬ ያለችበትን ቦታ ተናግሬ ያለው ነግሬው አለው እሱ ሄዷል ማለት ነው እሷ ጋ ነው ያለው አሁንም ከትንሽ ደቂቆች በፊት አውርተን ነበረ። ያኔ ያወራውን ነገር እዚህ ላይ ማውጣት አስፈላጊ ስላልሆነ ነው። እንሻላ እንሻላ፣ ይሳካል ሰይድና ሱመያን ያስታርቅልኛል ብዬ አስባለሁ። ይህንን እድል በጣም እንዲሳካልኝ እመኛለሁ። እኔ ይሄ ነገር ከተሳካለች ትልቅ ሎተሪ የደረሰኝ ያክል ነው የሚሰማኝ ማለት ነው። አሁን ሱመያ ሰይድ ውሸቱን ነው እያስመሰለ ነው ትላለች። እንግዲህ ውሸቱን ይሁን ውሸቱን አይሁን እንዴት እንወቅ? እኔ እኮ ግራ ገባኝ። እንደው ታርቀውልኝ ታርቀው አንድ ላይ ሆነው ሌላውን ነገር ቀስ ብሎ እንደርስበታለን ሰዎች የብያለው ማለት ነው። ምንድን ነው አሁን እቺ ማዩ በባህር እየመጣች ላይ ይባላል። እኔ ግራ ገብቶኛል ሰዎች። አሁን እቺ እዚህ ብትመጣ ራሱ ሌላ መሻክል ነው የምትፈጥረው። ግን እዚህ መታ እዛ ዳማ እንደለመደችው አፏን ዘረዝራለሁ ምላሷን አዋጣለሁ ብትል ምላሷን ቆርጬ በባህር እንድትሄድ አደርጋታለሁ እንጂ ዝም አላትም። በድጋሚ መታ እዚህ ሀገር ላይ ሱመያ ላይ አትፈነጭም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም! ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል አለ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላቸዋለሁ። ምንድን ነው እሱ እንግዲህ ካላችሁኝ እንሻላ ሱመያ ና ሰኢድን ለማስታረቅ ጫፍ ላይ እየደረስኩ ነው መሰለኝ፣ ነገሮች ካልተበላሹ ና ሱመያ የሀይል ካላወጣች ፣ ምክንያቱም አሁን ላይ ሰኢድን እያመነችው ስላልሆነ በዚህ ነገር ላይ ተሸጋግረናል ማለት ነው። እኔ እራሱ ስቆጣት እኔ ዙራ ትቆጣኛለች ደግሞ እኔ ተጭኛት እንድትሰቃይብኝም ስለማልፈልግ አሁን እስኪ ከኔ ይልቅ ትልቅ ሰው ይሻላል በሚል ዛሬ ትልቅ ሰው ልክ ያለው ማለት ነው። ሰይድ ማድረግ ያቃተውን ነገር እስኪ እኔ ላድርግና ልሞክር። እሱ ትልቅ ሰው እጁንም አይኑንም ጨፍኗል፣ ወደ ትልቅ ሰዎች ጋር እንዳይቀርብ ማለት ነው። ይህንን ነገር ደግሞ በምን ሁኔታ እንደሆነ እርግጠኛ ባልሆንም ዛሬ እንግዲህ እኔም ሱመያየን ላንዴና ለመጨረሻ እስኪ ትልቅ ሰው የገባበት ነገር አይበላሽም ያምራል በሚል መቼም ትልቅ ሰዎች ነገሮችን ሳያስተካክሉ አይመለሱም። እንደው ምንም የጠና ነገር ባይሆን ሰው እንኳን ተጋሎ በትልቅ ሰው ነው ሀገራችን የሚታረቁት። ደም አድራቂ የሚባል ሰው አለ። እንኳን አይደለም የልጅ አባት ጋር በትዳር መሀል ተጋጭቶ እንሻላ ያለፈው አለፈ አልፏል ብሎ ብላ ረስታ እሷም ይህንን ሰው እየተቀብላ እንደው ከመንገድ ላይ እንኳን ተንስቶ ልጆቹን አይቶ እሷም ለአንዴና ለመጨረሻ አግኝተው ቁርጥ ውሳኔ እሱም ወስኖ እሷም ወስና ለህይወታቸው፣ እስኪ አሁን ላይ ይመስለኛል ተገናኝተው ማውራት ስላልቻሉ በቃ ነገር እየተባባሰ እንጂ እየተረጋጋ ሊመጣ አልቻለም። በጭራሽ ማለት ነው። ምንድን ነው አንዳንዴ በህይወታችን ውስጥ አሁን ሰይድ በባለፈው ሊታረቁ ጫፍ ላይ ደርሰው እኔ ራሴ ደስ ብሎ የተረጋግቼ በእነሱ ቪዲዮ አልሰራም ብዬ ትቼ ካበቃው በኋላ ድንገት እሱ ከካሜራ ጀርባ ሆኖ ያሉትን ሰማች። ምን ይደረግ በዛ ነገር መልሳ በቃ ሳይድ ልታምን አልቻለችም። እንዳታምነው አደረገ አበለሻሽ። እስኪ አሁን ደግሞ ትልቅ ሰው መቼም ኢንሻላህ የሚተያዘ ሰዓት ያጠፋሉ ብዬ አስባለሁ። ዱዓ አድርጉ እስኪ ዛሬ ኸይር ነገር እንድንሰማ። እንግዲህ ሱመያ ጋር ሄደዋል። ጥሩ ነገር እንደምሰማ ስልኬን ከእጄ ላይ አልቶኩም። እስካሁን ድረስ ማለት ነው። ለምን እስኪ የሚሉኝን እንድሰማ፣ እሺ ብላ ሰኢድን ለአንዴ እና ለመጨረሻ አግታው ነገሮችን ከቋጨች፣ አልሐምዱሊላህ ረብልዓለሚን ላይ ለሁላችንም ደስታ ነው። ደስታ ነው በጣም። አሁን እቺ አዩ፣ ይህን ሁሉ ነገር አድርጋ አሁን በባህር መምጣት እንደው ድፍረት አይደለም? ሰዎች እዛ ሁና ስላላለያየቻቸው፣ እዚህ ሁና ልታለያይ መጣች። እኔ እኮ ይገርመኛል እንደዚህ ለሰው ህይወት ለሰው ህይወት መበላሸት መንስኤ ምክንያት መሆኑ ምን ትርፋለው? ሰዎች እንደ አንዳንዴ እኛም ሴቶች ነን። ሴት የሆነ ሰው ደግሞ ለሴት ልጅ ራህማ ማድረግ አለብን። እኔ አሁን እኔ እኔ መላን ያገባሁት ባል ሌላ ሴት ሲፈልግ ያቺ ሴት ከኔ ተሻለች ተፈላጊ መስሏት እዚህ ህይወት ውስጥ ትገባለች። ግን ያ እሷንም ይጎዳል። ያ ነገር እሷም ላይ እኮ ይደርሳል እኔ ላይ ብቻ አይደለም የሚደርሰው። ግን ሴት በሴትነታችን ተጋግዘን ተናንቀን መኖር አለብን። የአንዷ ትዳር ሲፈርስ የራሷ ጉዳይ እሷ ስላልተመቸችው፣ እሷ ስላልሆነችው እኔም መርጦኝ መጣ ያል በደስታ የሰው ባል እንቀማለን ላ። እንደዛ አይደለም። ያ ሰው እንደዚሁ ልምድ ሱስ ስላለበት ነው። አሁን ሳይድን ከሱ አይቅምም አውቆ እንደዚህ ሰው በእኔ እንዲፈርድ ወይ ደግሞ ሱመያ ለምን ሰይድ እንደዚህ የሆነልሽ? ለምንድነው ልጆቹን ማታገናኝ? እንዲባል ሰው እንዲያዝንለት ነው እንጂ ሰይድ አምስት፣ አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን እድ በጭራሽ በጭራሽ ብር አይቸግርም። አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ የማላውቀው የደበቀኝ እንኳን ማለት ነው የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴናችሁ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ፣ ማለት ነው። እንግዲህ እኔ ጉዞ ወደ የመን ሄጀ ነበር ማለት ነው። እኔ ገና እግሬ ድርስ ከማለቱ ሰይድ ሰርጋለኝ፣ እሁድ ሰርጌ ነው፣ ምን ቀለበት ነው ምናምን ሲያሽቃብጥ ቆይቶ ተከትሎ ይመጣ ማለት ነው። ግን ችግሩ እኔ የምን ነኝ ወይስ የምን አይደለሁም የምለውን ምን ያክል እርግጠኛ ነው። እኔ ቪዲዮ አይተክ እርግጠኛ ሳትሆን አትከተለኝ አልኩ። ለበለፊ የሚለቀውን ቪዲዮ አይተክ አትምጣልኩ አልኩ። ሰው ሰባ ምን የምን አገባኝ። ግን ለማንኛውም ማለት ነው። እንግዲህ ሳይድ ጫቱን ምናምን እየቃመ ነው፣ ተመችቶታል፣ እየመረቀን ነው ማለት ነው። እኔ ግን በምርቃና ማለት ነው አንዷን ሱመያ መስል ከዛት እንዳትሄድ ማለት ነው እንግዲህ ቅሞ የማያውቀው ሰውዬ እኔ አደለም በእርግጥ እኔ እኔ ጋ ሲሆን ማለት ነው ብንጣላ እንኳን አደለም ጫት እንደዚህ ጫቱን አሽቶት አያውቅም ግን ይሄ የማን ነው የአዩ ውጤት ነው ማለት ነው እንጂ እኔ ውጤት አደለም ማለት ነው እና ምንድነው ምንድነው እኔ እንደነገርኳችሁ ውዶችዬ ስራ ሰራ አለውኝ ብያችሁ ነበረ ማለት ነው በዚሁ አጋጣሚ አንዳንድ አሽቃባጭ የአዩ እንትኖች አሉ ማለት ነው አዩ ስርስር የሚሄዱ ማለት ነው ያዩ ጓደኞች ተብዬ ማለት ነው፣ ወደ ሸቃላ እናቷ ተመለሰቻለች፣ እያወራች ማለት ነው። እኔ ሸቃላ በሆን ራሴን ችዬ ነው፣ እንደናንተ ስርስር እየሄድኩኝ፣ ብር አለ ምንም መስራት ትልቅ ነገር ነው። ሰርቶ ማግኘት፣ ሰርቶ ራስን መቻል የመሰለ የለም። እሺ ከኔ እንደውም ከኔ ልትማሩ ይገባል። እኔ ትንሽ ብር ቢያጥረኝ ወደ ሸቃላዊነት የተመለስኩ፣ እናንተ ትንሽ ብር ቢያጥራችሁ ከባሎቻችሁ ስር ነው የምትወድቁት። አያችሁ ልዩነታችን ይሄ ነው። እኔ ሸቃልነትን እየሰራውኝ አላጋ እዋደቃለሁ። እናንተ ደግሞ እያሽቃበጣችሁ የባላችሁ እግር ስር ነው የምትገኙት ማለት ነው። ስለዚህ አንቺ ጓደኛ ተብዬዋ የራስሽ ጉዳይ። ልመልስልሽ አልነበረም ግን ስለአንቺ አይደለም ለወር የመጣሁት አሁን ማለት ነው። እና ያው እንደነገርኳችሁ ስራ ገብቻለሁ ማለት ነው። ግን አይገርማችሁም ስራ ገና ከመግባቴ ማለት ነው እንግዲህ አሁን ያለሁት መዳም ቤት ነኝ። በጣም እ እንጃ በጣም ጥሩ መዳም። በቃ እንዴት አድርጌ በቃ እንዴት አድርጌ የሆነች ኬክ የሆነች መዳም ነው ማለት ያጋጠመኝ እና በአጭሩ የመን ውስጥ አይደለሁም ማለት ነው። መዳሚ ይዛኝ የዞረች ነው በቃ እኔ ዙረት እንደምወድ አውቆ አውቆ ነው መሰለኝ። የሆነ ሴትዮዋ ዘዋሪ ነገር ናት። እሷም በቃ የምዞርበት ቤት ወስዶ ከተተኝ እና ዱባይ እና ኦማን ነበርም አሁን ደግሞ ወይ ኳተር ወይ ምናምን እንሄዳለን እያለች ነው። እንግዲህ አንዴ ድበ አንዴ ኳተር አንዴ ኦማን እያለች ማለት ነው። አልተቀመጥኩም፣ እየዞርኩ ነው። ከማን ጋር? ከልጆች ጋር ማናዘኙም ዞሩ። መዳም እንግዲህ ምን ይደረጋል እንግዲህ ቻንስ ነው እንግዲህ የለኙ እንደምዞር አቆ ከተተ። እንግዲህ እኔ ምን አቃለሁ? እና ለማንኛውም ማለት ነው ሳይድዬ፣ እንግዲህ የመን ውስጥ አገኛታለሁ ብለህ እንዳትፈልግ እንዳትፈልገኝ እንዳትፈልገኝ ማለት ነው። እና ለማንኛውም ደግሞ ባጭሩ እንግዲህ አዩ እንግዲህ የሰይድ እህት ራሱ ያ የሆነ ነገር ጎሎበት ነው ሁለተኛ ሚስት ያገባው ቢባል አላምንም፣ መቼም አላምንም፣ መቼምም አልሰማም እንደዚህ አይነቱን ነገር። ግን ይሄ ልምድ ነው። በቃ ሰይድ እንደው ተሳሳተ፣ ድንገት ሲያንዳለጭ። አንዳንዴ እኮ አያስታውቅም፣ ቀል ሲሰበር ራስ ሲመለጥ አያስታውቅም ይባላል። ሰይድ እንደው ድንገት አንዳለጨው በዛው ተንዳልጮ ቀረ ያስተቱ እንደሚቆጨው በደንብ አውቃለሁ በደንብ ግን አሁን ላይ ሱመያ ስተቱ ቆጭቶታል ወይ ብትባል አልቆጨውም ነው እንጂ የምትለው ቆጭቶታል አትልም ለምን አንድ ሰው ከልባችሁ ማመን ከተዋችሁ ችግር ነው በተለይ የምታምኑ ሰው ዋሽቶ ስታዩ ያንን ነገር ድጋሚ ልታምኑ አትችሉም እውነት እንኳን አስር እየተፈለጠ እውነትን ቢያደርጉ ውሸት ነው የሚመስለው አሁን ሰይድ እየሆነ ያለው ይሄ ነው በሰይድ ላይ እየተፈጠረ ያለው ነገር ይሄ ብቻ ነው አሁን እንግዲህ እንደምታውቁት ይህ ሰውዬ ስንት በተከበረበት ሀገር ተከብሮ በኖረበት ስንት አመት ስደት በኖረበት ሀገር አዋረደችው። ይህ ሁሉ ምክንያት ሱመያ ሳትሆን አዩናት። የማይሆን ሰው ላይ የወደቀ ሰው ሁሌም ህይወቱ የተበላሸ ነው። ሰዎች ህይወት የሚሰምረው የሚያምረው ቢጤው ጋ ሲሆን ነው። አሁን ሱመያና ሰኢድ ዚህ ሀገር ላይ የኖሩበት ሀገር ነው። ስንት ነገር ክፉ ደጋ አሳልፈዋል። ሁለት ልጅ አፍርተውበታል። ይህን ሀገር ሁለተኛ ሀገራቸው ማለት ነው፣ ያኔ ሀገራቸው ነው እዚህ ሀገር ላይ ታርቀው አንድ ላይ እንድኖሩ ፈልጋለሁ። የነሱ ደስታ እዚህ ነው ያለው። እውነቴ ነው የምላችሁ። ከዛ በኋላ እዚህ ታርቀው አብረው ከሆኑ በኋላ ሀገራቸው ማንም አይከለክላቸውም። ተያይዘው ልጆቻቸውን ይዘው ገብተው በሰላም በፍቅር እንዲኖሩ ምኞቴ ነው እና ሁላችሁም ደዋ አድርጉ፣ ሱመያና ሰኤድ እንድመላለሱ። ይህ ሰውዬ ሱመያን ካላገኘዋት ከመንገድ ላይ አልነሳም እያለ ነው። እስኪ አሁን ሱመያን ቢብትር የሰዒድ መጨረሻ ምንድን ነው? እሷም ልጆቿ እንዲወቅሷት ሊያደርጋት ነው እንጂ ለሌላ ነገር አይደለም። አሁን እነዚህ ልጆች ሱመያ ልጆቿን አንቃ ከሀገር ሀገር አንዷን በእጅ አንዷን በጀርባ አዝላ ከሀገር ሀገር እየተንከራተች ነው። እናታችን ለእኛ ብላ ይህን ሁሉ ነገር መሥዋዕትነት ከፍላለች አይሉም። አባታችንን ብላ ሳንገላታችሁ አባታችን የሆነ ነገር ቢሆን እንኳን መቀመጫ የላትም እንደው አያስቀምጡም። ሴት ልጅ ለአባቷ ናት እንጂ ለእናቷ አይደለችም ሴት ልጅ ምን ይሄም አባቷን ነው የምደግፈው። ለዛን እኔ ለሱመያ ራሱ እፈራለሁ። እኔ ሰኢድን እምቢ ስላለችው አንዳንዴ አያመኝም፣ ግን ደግሞ ለልጆቿ ስትል ለአዝም መታረቅና ነገሮችን ማጥፋት አለባቸው ላለሁ። ግን ደግሞ ሰኢድ ይህንን ነገር ሊያስበው አልቻለም። ለብለሽ አላውቅም ቅንጭላት ውስጥ ምን እንዳለ ራሱ በቃ ድንጋይ ገብቶ የዘጋው ነው የሚመስለኝ። ማ ማሰቢያውን አጠፉት ላለውኝ አንዳንዴ እውነት ነው ሰዎች እምላችሁ ማለት ነው። ለምን ሳይድ እንደዚህ አልነበረም። ለቤቱ ለትዳሩ ክብር ያለው ሰው ነበር። አሁን ወላ ለቤቱ ክብር የለው፣ ወላ ለትዳሩ ክብር የለው፣ ወላ ለልጆቹ ክብር የለው። እያያችሁ ነው። ለራሱ ራሱ ክብሩን አሁን አጣ በቃ ክብሩ የሚባለውን እስጊዜ ሀገር በስደት ተከብሮ የኖረ ሰው አገሩ ላይ ሄዶ ተዋርዶ መልሶ ሰው ሀገር ላይ መጥቶ ውርደት እንዲሆንበት ያደረገው እና የፈቀደው እራሱ ሰውየው ባለቤቱ ነው። ሰዎች አጥሩን ካልናቁ ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል ነገር አለ ማለት ነው። አሁን ሰኢድን ስለ ናቁት ሴት ወንዱ ልቡን አይቶ ገምቶ አዳማ ላይ የተጫወቱበት ኡማር ነው። ኡማር ታውቃላችሁ። ሱመያን እንዳያገኛት የተጫወቱት ትልቅ ቁማር ነው። ግን ይህን ነገር እኔ ብሆን እስኪ እኔ ብሆን በሰኤል ቦታ ይህ ሁሉ ነገር እንዲደረግብኝ ራሴ ፈርዳለሁ። እንደ ራሴ ላይ በተለይ ሁለት ልጅ ኖሮኝ አላደርገውም። ለልጆች ስል ሁሉን ነገር እተዋለው። እንደው ሱመያ እንኳን ጥፋተኛ ብትሆን አደለ ሚስት ጥፋት ሳታጠፋ ጥፋት እንኳን ብታጠፋ ለልጆቹ ሲል ሁሉን ነገር መራራውንም ጣፋጩንም ቀምሶ ልጆቹን ሰብስቦ መያዝ ነበረበት። እኔ ሳይድን እኮ በደንብ ነው የማውቀው። እዚህ ሀገር ሲኖሩ ለልጆቹ ይሳሳል፣ እንደ አይኑ ብሌን ነው የሚሳሳላቸው ለልጆቹ ሲወጣ ሲገባ አያምንም። እኛን ጣላቸዋቸው፣ ቆነጠጣቸዋቸው፣ እንደዚህ እናታቸውን እንኳን አያምንም ነበረ። ዛሬ እንደዚህ ሊሆን ማለት ነው እንደ እና ይሄ ነገር እስከሚሆንበት ድረስ ምን ሆኖ ነው፣ ምን አጋጥሞት ነው እስከምል ድረስ ትልቅ ችግር ነው የተፈጠረው። መሀላቸው በቃ አያችሁ በንግግር እኮ ሰው ይግባባል ችግሮችን ይፈታል በንግግር እማ ሰኢድ እና ሱመያ ችግራቸውን በንግግርና በምክክር ሊፈቱ አልቻሉም በክርክር እንጂ በክርክር ደግሞ ነገር አይፈታም ሁሌ ነገር ይከራል ነገሮች ከረሩ ማለት ደግሞ የእርቅ መንገዶች ከመርፌ ቀዳዳ ይጠባል ይሄ ነገር ደግሞ በወለደ ሰው መሃል መፈጠር የለበትም አታቸዋል የሰው ልጅ ከተከባበረ ከተፋቀረ እኮ ብዙ ነገር ይፈጠራል። ሰው የአስራ አራት ዓመቱን ትዳር እንደገና እንዳዲስ አስራ አራት ዓመት ተፋቶ የቆየ ሰው እንደገና ትዳር እንዳዲስ ይመሰርታል። ይሄ ነገር እነሱ መሀል አሁን ትንሽ ቀዳዳ ነው፣ ግን ትንሿ ቀዳዳ እየተለቀች በቃ እንዳይታረቁ የሚታገል ሰው አለ መሃል። ለዚህ ደግሞ ተጠያቂው ሱመያ ዛቶን ሰኢድ እራሱ ነው። አሁን ይሄ ነገር እንድቋጭ ለአንዴና ለመጨረሻ ሁላችንም ታግለን እዚህ ሀገር ላይ ታርቀው ነገሮቹን እንድፈቱ በጣም ነው የምመኘው ማለት ነው።